ሰላም ሰላም፣ ውድና የተከበራቸው ውዴ ቻናል ቤተሰብ፣ እንደት ናቸው? ደህና ናቸው ያላችሁ አለ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። እንደት ናችሁ? እኔ ደህና ነኝና፣ ቅመሟላ ሚንጆን ሰሞኑን የኔ የታስተላልፎ መልክቶች በጣም አላውቅም፣ የሆነ ነገርማ አላት የሆነ ልብ ምነካው መልክቶች እያስተላለፈች ትገኛለች። መራቅን የሚያስተምረው የሚያስተምርክ በደንብ ይቀርብከዋል ሰው ነው። ይህንም ገደብ ወሳኝ ነገር ነው ወሳኝ ነገር ነው ገደብ ይኖርን ብላለች እና ምንድን ነው ባናውቅም፣ ብቻ አላውቅም። ትላንትና ምንደዛ ያስተለማ አላውቅም። ለምንድን የምንሆነች ወት የሚ የሆነ ብዙ ነገር ልኖር ይችላል። ሁለት ማለት ህይወት ሁለት ነገር ናት እና ክፉ ማለ ዳጌ ማለ ብቻ እግዚአብሔር ጠብቀሽ ያው እንዳይከፋሽ እኔ አንቺ ከፍቶሽ ማየት አልፈለገም። እንዳይከፋሽ የኔ እናት ምን እንደኔ ባናውቅም በቃ አላቅም ሰሞኑን እያየን ያሉ ነው እንትኖች መልክቶቹ በጣም ከብድ መልክቶች፣ እንደዛ ስቶሪ ላይ የለቀቀች ትገኛለች። እና አይዞሽ እንዳይከፋሽ የኔ እናት፣ ልክ ነች። ሰው ለው የሰው ለሰው ከባድ ነው እንግዲህ፣ ለሰው እንደዛ ማለት ገደብ ስትይ ነው። እኔ አሁን ነገር አስታወስኩና ያው ለብዙ ነገር ገደብ የሚባለው ነገሮች ይኖር ይችላል። ነገር ግን ያው ምን እንደኔ ባና አውቅም እና እንዳይከፋሽ የኔ እናት ሲከፋሽ ማየት አንፈልግም ላንቺ ማለት ነው። እኔ መምረጥ ይኖርባል። ሁለቱም ያማሉ ግን የተሻለውን ህመም ትመርጣለህ። ከዛ በኋላ ቀና በለ ደረተን ነፍተን ኑሮ ወደፊት ትቀጥላለ እንጂ ወደኋላ ተመልሳ የተበላሸውን አታርም። ምክንያቱም